በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታይ ምእመናት ሁላችሁም በያላችሁበት በወደደን ባፈቀረን በጌታ በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ልጇን ጠርተን እሷን ሳንጠራቀረምና ንጽሕተ ንጹሐን፣ ቅድስተ ቅዱሳን ለውላዲተ አምላክ ክብር ምስጋና ይድረሳት። እግዚአብሔር ቢወድ እግዚአብሔር ቢፈቅድ ዛሬም ቃል እንደ ገባሁት መልክአ ቅድስት አርሴማን በስላሴ ስማ እግዚአብሔር ለኔ የማንበበን ስልጣን ይስጠኝ። የተወደዳችሁና የተከበራችሁ የዚህ ፕሮግራም ተከታታዮች ቤተሰብ ያልሆናችሁ አሁኑኑ ሰብስክራይብ በማድረግ ላይክ ያላደረጋችሁ ላይክ በማድረግ ሼር ያላደረጋችሁ ሼር እያደረጋችሁ የበረከቱ ተካፋይ የወዳጃችን የወዳጃችሁ የቅድስት አርሴማ ረዴት በረከት በሁላችን ላይ እንዲያደርግ ሁላችንም ይህን በማድረግ እንጀምር። ይህንን ጸሎት በሁሉም ቦታ ሆናችሁ ደክሟችሁ ስታርፉ በሥራ ቦታ ላይ ሆናችሁ እንዲሁም ደግሞ በጉዞ ሆናችሁ በማይመቸው ቦታ ሆናችሁ ከፍታችሁ እንድትከታተሉ ተዘጋጅቶ የቀረበ ስለሆነ ለሁሉም እንግዲህ እንድታደርሱ በቅድስት አርሴማ ስም እጠይቃችኋለሁ። መልካ ቅድስት አርሴማ በአማርኛ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ብለን አምነን ለዘላለም አሜን እያልን፣ ሰላም ለጽንሰትኪ በጳጳሳት አለቃ ጸሎት ለመጸነስሽ ሰላምታ ይገባል። በእግዚአብሔር ፍቃድ ከእናትሽ ማኅፀን መወለድሽ ሰላምታ ይገባሻል ለዚህ ንግግር መግሻ የሚሆን የምስጋና መብራት እሾምበት ዘንድ አንደበቴን አስማሚልኝ በጭንቄ ጊዜ ባለቤቱ አንቺነሽና ነሽና ሰላም ለዝክረ ስምኪ በቃል ኪዳን መጎናጸፊያ ለተጠቀለለ ስምሽ መታሰቢያ ሰላምታ ይገባዋል። የጥራቱ ሕብር ለሚያበራ ጠጉርሽን ሰላምታ ይገባል። ትዕግስትን የተሸለምሽ ገርልን ለተጎናጸብሽ ቅድስት አርሴማ ሆይ ረቂቅ የሚሆን የኃይልሽ ትርጓሜ መሸከሚያ በአንደበቴና በእኔ ቃል ይጻፍ። ሰላም ለርዕስኪ ሃይማኖት ሽቱን ለተቀባ ራስሽ ሰላምታ ይገባል። የማስተዋል ብርሃን ተሞልቶ ለነበረ መልክሽ ሰላምታ ይገባል። ቅድስት አርሴማ ሆይ ጌታሽ የዕፀ መስቀል ላይ የወደቀ በጎን እስከሚያገኝ ድረስ የተረሳ አዳምን በፈለገ ጊዜ ከሰማይ ከብልጽግና ወደ ችግር ምድር ወረደ። ሰላም ለቀራነ ብትኪ የመልክና የደም ግባት መወደድ ላላቸው ቅንድቦችሽ ሰላምታ ይገባል። ደብርሃነ ከዋክብት ለሚያበሩ ዓይኖችሽ ሰላምታ ይገባል። ቅድስት አርሴማ ሆይ ከሐዲስ ቃል ኪዳን ምንጭና ከለመለመ ፈለግ ጋር ወደ ተማመነችና ባሕሪዋ ውህነት ወዳላት ሥራዬ የሕይወት መድኃኒት ውሃን ከአንቺ ዘንድ ይፍሰስልኝ። ሰላም ለአዛኒኪ የምሥራች ወርቆቹን ለተሸለሙ ጆሮዎችሽ ሰላምታ ይገባል። እንደ ሮማን ቅርፊት ቀዮች ለሚሆኑ ጉንጮችሽ ሰላምታ ይገባል። ደብረ ሲና አስርቱ ቃላት እንዳሉበት ታቦተ ጽዮን ቃል ኪዳን ያለሽ የእውነት ኃይል ታቦት አርሴማ ሆይ ከይቅርታሽ ደመና የተነሳ የሚፈውስ የአማረ ሕይወት መናን ወደ ተራበ ሆዴ አስገባልኝ። ሰላም ለአናፊኪ ንጹሕ በሚሆን ወርቅ ተንብዩ አፍሽና ከንፈርሽ ጋር አንዱ እንደ ተመረጠ ሽቱ እቃ ለሚያስደስቱ አፍንጮችሽ ሰላምታ ይገባል። ለተጨነቁና ውሃን ለተጠሙ የበረከት ጠበል አርሴማ ሆይ ከረዴትሽ ሰማይ የነጠብ ዝናብ ኃይልሽና ፍቅርሽ ውሃ በእኔ ላይ ይፍሰስ። ሰላም ለአስናኒኪ እንደ እንቁ ለተደረደሩ ጥርሶችሽ ሰላምታ ይገባል። የጌታችንን መስቀል ነገር ለሚናገር ልሳንሽም ሰላምታ ይገባል። የሰማዕታት ምሰሶ፣ የደካሞች ኃይል የምትሆኚ ቅድስት አርሴማ ሆይ የነበልባልና የእሳት ድን ስቃይ በአንቺ ጠፋ። የታመነ ታሪክሽ እንዲህ ይላልና ሰላም ለቃልኪ፣ የተበተነ ልቦናን ለሚሰበስብ ቃልሽ ሰላምታ ይገባል። ደዌ ኀጢአትን ለሚያድን ሕይወት ትንፋሽሽም ሰላምታ ይገባል። የምስኪኖች ተስፋ የደካሞች አረጋጊ አርሴማ ሆይ የሚያቃጥል እሳትና ከባድ የሚሆን ጨለማ ዘመን ጊዜ በሚጠቅም ቃል ኪዳንሽ አድኚ። ሰላም ለጉርኤኪ ምስጋና ወተትን ለጠባ ጉሮሮሽ ሰላምታ ይገባል። እንደ ሰይፍ ስለት የወርቅ ገንቦን ለተሸለመ አንገትሽ ሰላምታ ይገባል። ልዩ በሚሆን በስላሴ ባሕርና የተዘጋጀ አንድነትን ብርሃንን በመቀበል ከሰማዕታት ጋር ያለ ዋለ ወንጀል ቅድስት አርሴማ ሆይ ከተቀደሰ ቦታሽ እንዴት አየሽ? ሰላም ለመታ ክፍትኪ የስቃይ ቀንበር ለተሸከመ ትከሻሽ ሰላምታ ይገባል። የስዕልሽ መንበር ለመገረፍ ንጉሥ ለሆነ ጀርባሽ ሰላምታ ይገባል። ብርሃውን ከእረፍት ጋር የሚያለመልም ዝና መምህረትን አርሴማ አሳስቢልኝ። ሰላም ለእንግድ አኪ የዓለም ወርቅን ለጠላ ደረትሽ ሰላምታ ይገባል። የመቅሰፍትና የሥቃይ መቀመጫ ለሚሆን ብብትሽ ሰላምታ ይገባል። አርሴማ ሆይ የመሰናክል ድንጋይ ድርጣድስ በተፈታተነሽ ጊዜ ለሃይማኖትሽ የአይቆባዊ መጻሕፍት ትገልጭለት ዘንድ ጣዖታትንም አጠፋሽ፣ ባዕድ አምልኮንም ሰበርሽ። ሰላም ለአዕዳዊኪ የሕመማት ወርቅን ለተሸለሙ እጆችሽ ሰላምታ ይገባል። የኀጢአት አለቶችን ለአጠፋ ክንድሽ ሰላምታ ይገባል። አርሴማ ሆይ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴ ቁስል የጣፈጠ ሽቶ ትቀቢ ዘንድ ጥቂት አዘጋጅልኝ። ሰላም ለሰኮናኪ የትዕግሥት ራስ ትራስ ለሚሆን ክንድሽ ሰላምታ ይገባል። አዲስ የሚሆን ተስፋ አካልን ለሚያክል ክንድሽም ሰላምታ ይገባል። የይቅርታ አዳራሽ አርሴማይ ሆይ ከወንጌላዊት መቅደስ በምሽት ጊዜ ብሥራታዊ መንበር ውስጥ እንደ ልመና አገልጋይ ኃይልሽን ይሰዋልኝ። ሰላም ለእራህኪ ጸጋ ሀብትን ለሚሰጥ መሐል እጅሽ ሰላምታ ይገባል። የጥበብ መብራቶችን ለሚሆኑ ጣቶችሽ ሰላምታ ይገባል። የቅዱሳን መመኪያ አርሴማ ሆይ እንደ ሰማዕታት አለቃ ጊዮርጊስ የሁሉ ጌጥ ራሶችና አራዊትን ረግጦ ረግጥ ዘንድ የአብን ሥልጣንን ለእኔ ላኪልኝ። ሰላም ለአጽፋረ እዴኪ ነጭነታቸው ለሚያስደንቁ ጥፍሮችሽ ሰላምታ ይገባል። እንደ ትዕግስት ፏፏቴ ወተት ምንጭ ለሚሆኑ ጡቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ በረድኤትሽና በአንቺ ፍቅር ተደፋፍሬ ይወድቅ የወደቁትን የወደቀ የጠላቴን ምክርንም ከፊቴ ይበተን በሰማይና በምድር ተመጻደቅኩብሽ ሰላም ለገበዋ ቲኪ ስቃይን ለተጎናጸፈ ጎኖችሽ ሰላምታ ይገባል። ትርጓሜ እህልን ለተመገበ ሆድሽም ሰላምታ ይገባል። አርሴማ ሆይ አፌ ስምሽን በመመስገን ጊዜ በመነሳት ጽኑም የተስፋ ውሃን እስከማገኝ ድረስ በእኔ ላይ ይቅርታ ዝናምን ይፍሰስልኝ። ሰላም ለልብኪ ጨለማን በቀልን ለተወልብሽ ሰላምታ ይገባል። እንደ አዲስ ወንጌል ምንጮች ንጹሕ ለሚሆን ኩላሊቶችሽ ሰላምታ ይገባል። ቅድስት አርሴማ ሆይ ሦስት ለሚሆኑ የሥላሴ ስምን በመታመን በጠራሁሽ ጊዜ በኃይልና በረርኤት ቀን ዳጎን ጠፋ ጣዖትም ፈረሰ። ሰላም ለህሊናኪ የጌታ አገዛዝን ለሚያስብ ህሊናሽ ሰላምታ ይገባል። ለትሩፋት ሰውነት ጋር አንድ ለሚሆን እጆችሽም ሰላምታ ይገባል። የጳውሎስ ሰይፍና የጴጥሮስን አሳብን የተቀበልሽ አርሴማ ሆይ በየቀኑ ታረጋጊ ዘንድ የረድኤትሽን ባሕሮች በላያችን ላይ ይፍሰስልን። ሰላም ለነዋዬ ውስጥኪ ከርኩሰት ንጹህ ለሚሆን ለውስጥሽ ሰውነት ሰላምታ ይገባል። አዲስ የሚሆን ተስፋ ፍሬን ለአፈራ ጅማት ሽም ሰላምታ ይገባል። የትንቢትና የመጽሐፍ ምንጭ አርሴማ ሆይ በገነት ልቤ ዘወትር በለስ ያገይ ዘንድ በጥበብና በተንኰል ዘመን ጊዜ የፍቅር ውሃን አጠጭኝ። ሰላም ለህንበርትኪ ከሆድ መካከል ላይ ለሚኖር ማዕከላዊ መለያ ላለው ኅብረትሽ ሰላምታ ይገባል። የመድኃኒታችን ክርስቶስ ሙሽራ አርሴማ ሆይ የተወደደ ጌታን ጋራ ሰማያዊ ከሚሆን ሰርግ ቤት ውስጥ በተቀመጥሽ ጊዜ በቃል ኪዳን መክፈቻ ደጃፍን ለእኔ ክፈችልኝ። ሰላም ለሐቋኪ የሕማማት መታጠቂያን ለታጠቀው ገብሽ ሰላምታ ይገባል። ቁመትን ለተጎራበቱ መንቶች ብብቶችሽ ሰላምታ ይገባል። አርሴማ ሆይ መብራትን በእጣን በዚያ ዘመን ለእኔ ብርሃን ጠበቃን ታበሪልኝ ዘንድ ከዓለም እንኳን ፈተና አንዲት ነፍሴን እለምንሻለሁ። ሰላም ለአብራኪኪ የእጅና የእግር መመላለሻ ከሚገላገልበት ስግደት ጸሎት አዳራሽ በጉልበትሽ ሰላምታ ይገባል። ክርስቲያናዊት አርሴማ ሆይ ጥርጥርና ክደት የተውሽ ብትሆኚ ከአደባባይ ስቃይን በአቆምሽ ጊዜ ከነጐድጓድና ከመብረቅ ማስፈራራት የተነሳ ምድር ተነዋወጠች። ቅድስተ ደመና እንደ ምሰሶም ተተከለ። ሰላም ለሰኮናኪ በአሳላፊ ቤት የሚያድጥ ተረከዝሽ ሰላምታ ይገባል። ከገስጋሽ ሰማዕት ቦታ ውስጥ ቀልጣፋ ለሚሆን ለእግርሽ ተረከዝም ሰላምታ ይገባል። አርሴማ ሆይ ደግ ሰው ስምሽን በጠራ ጊዜ በአንሳሊታ ድም ደምሽ የልቦናን በደንን ዳሰሽ ዳግመኛ በሕይወትዋ በደሉን አጥፊ። ሰላም ለአጽባእኪ የእንሶስላ መነከርን ላለመዱ ነጮች ጥፍሮችሽም ለተሸለሙ ጣቶችሽም ሰላምታ ይገባል። አንቺ አርሴማ ሆይ ከቆንጆ ቤት ምስክርነት ቦታ እንግዳ በሚሆን ረድኤትሽ ወዳጅሽን አድኝኝ የልብ በሽታ ሕመም እንዳያስጨንቀኝ። ሰላም ለቆምኪ የባለሟልነትና የማፍራት ምንጮች ዘወትር የሚጠጣ የደጋ ዛፍ ለሚመስል ቁመትሽ ሰላምታ ይገባል። በክፉ ዘመንም ከመውደቅ ደግፊ ከድካምም አደኝኝ። አርሴማይ ሆይ የመጽሐፍሽ መቆለፊያን ሰላምታ ይገባል። አርሴማ ሆይ መብራትን በዕጣን በዚህ ዘመን ለእኔ ብርሃን ጠበቃን ታበርልይ ዘንድ ከዓለም እንኳን ፈተና አንዴት ነፍሴን እንድትደን እለምንሻለሁ። ሰላም ለአብራኪኪ የእጅና የእግር መመላለሻ ከሚገለገልበት ስግደት ጸሎት አዳራሽ ለጒልበቶችሽ ሰላምታ ይገባል። ክርስቲያናዊት አርሴማ ሆይ ጥርጥርና ክደትን የተውሽ ብትሆኚ ከአደባባይ ሥቃይን በአቆመሽ ጊዜ ከነጐድጓድና ከመብረቅ ማስፈራት የተነሳ ምድር ተነዋወጠች፣ ቀስተ ደመና እንደ ምሰሶም ተተከለ። ሰላም ለሰኮናኪ በአሳላፊ ቤት የሚያደቅ ተረከዝሽ ሰላምታ ይገባል። ከገስጋሽ ሰማዕት ቦታ ውስጥ ቀልጣፋ ለሚሆን ለእግርሽ ተረከዝም ሰላምታ ይገባል። አርሴማ ሆይ ደግ ሰው ስምሽን በጠራ ጊዜ በአንሳሊታ ደምሽ የልቦናን በድንን ዳሰሽ ዳግመኛ በሕይወት ውሃ በደሉን አጥፊ ሰላም ለአጻብዕኪ የእንሶስላ መነከርን ላለመዱ ነጮች ጥፍሮችሽ ለተሸለሙ ውጣቶችሽም ሰላምታ ይገባል። አንቺ አርሴማ ሆይ የቆንጆ ቤት ምስክርነት ቦታ እንግዳ በሚሆን ረዴትሽ ወዳጅሽን እኔን ደካማውን እዝ የተሰበሰብነው ሁሉ አደኝን የልብ በሽታ ህመም እንዳያስጨንቀኝ ሰላም ለቆሜኪ የባለሟልነትና የማፍራት ምንጮች ዘወትር የሚጠጣ የደጋ ዛፍ ለሚመስል ቁመትሽ ሰላምታ ይገባል። በክፉ ዘመንም ከመውደቅ ደግፊኝ፣ ከድካምም አድኝኝ። አርሴማ ሆይ የመጽሐፍሽ መቆለፊያና እክፍት ከፍትም ዘንድ ቆልፍና ከፍት ዘንድ ስምሽ የልመናን ጸሎቴ ይሁነኝ ሰላም ለመልክእኪ። ደመና ዝሙት የሸፈነው የወንጀለኛ ንጉሥ ልብን በገድለ መልክሽ ሰላምታ ይገባል። አርሴማ ሆይ ቅድስት በሚሆን መስቀል አድኝኝ፣ ወደ ምስጋና ወደ ደስታ የፍቅርሽን ገመድ ልቤን ስቦታልና። ሰላም ለፀዓተ ነፍስኪ ወደ አዘነበለ አንገትሽ በሚያልፍ ሰይፍ ላይ ለነፍስሽ መውጣት ሰላምታ ይገባል። አርሴማ ሆይ መሥዋዕት በሚቀበል ጌታሽ ዘንድ የተረፈ ረድኤትሽ በእኔ ላይ ይውረድ ዘንድ በከንፈርና በአፍ እለምንሻለሁ፣ የተቆጠሩ ሞትሽ ይህን ነገር አሳይቶኛልና። ሰላም ለበድነ ስጋኪ ጨረቃን ለመሰለ ስጋሽ በድን ሰላምታ ይገባል። በምስጋና ወገንተኞች መላእክት እጅ ለተቀደሰ መገነዝሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከጥልቅ ጥፋት ወደ ውስጥ ከግብፅ ከተማ ጠላቶችን በምስጋና ቃል ኪዳንሽ ሙሴ ኃይልስ ያሰጥማቸው ዘንድ ሰላምታ ይገባል። ሰላም ለመቃበረኪ ከሰማዕታት ጋር ካረፍሽበት አርመንያ ቦታ ሰላምታ ይገባል። በአርያና በምሳሌ ከተናገርኩት ክብርሽ የተነሳ የሽንገላ እጅ ያልዳሰሰሽ የመነሳት ዕቃ አርሴማ ሆይ ከከንፈርና ከአፍ ምስጋና ይጥገብ። አሚን ሰላም ለፍልሰተ ስጋኪ በፈጣሪ ቃል ለተመሰገነ ለስጋሽ መፍለስ ሰላምታ ይገባል። የዚህ ዓለም ኑሮን ላልፈለግሽ ስጋሽ ሰላምታ ይገባል። ብፅዕት አርሴማ ሆይ ችግርን እንዳይደለ ከበረከት እቃሽ መግቢያ ማረስን አልችልምና ጥቂት በረከትሽን ትሰጭኝ ዘንድ እለምንሻለሁ። ለዛ ረፈ ምስለኪ ካንቺ ጋራ ለአረፈ ለሃያ ሰባቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋራ እና ቅድስት ከምትሆን ስምሽ ጋር ስማቸው ወደ አለበት ቦታ ረድኤታቸው በእኔ ላይ ትውረድ ዘንድ፣ አርሴማይ ሆይ ከሁሉ ዘመንና በሁሉ አመታት የምትና የህመም በሽታ ዳግመኛ እኔንም አይቅረበኝም። ስብሃት ለአብ ስራችንን ላሳመረልን ለአብ ምስጋና ይገባል። ፈጥኖ ለረዳን ለወልድ ምስጋና ይገባል። ስልጣንን ለሰጠን ለመንፈስ ቅዱስ ምስጋና ይገባል። ቃል ኪዳን ያሽ አርሴማ ሆይ የታመነ ምስጋናሽ አንብባለን ሀጣን ታማልጅ ዘንድ የቅድስት አርሴማ አምላክ ሆይ ከነፍስና ከስጋ መከራ አድነን፣ ጠብቀን፣ ይቅር በለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ አቃንተ ትቀበለን ዘንድ በአንድነቱንን ቅዱስ የሆነውን ስሙን አባታችን ወይ ንበል። አባታችን ሆይ በሰማያት የምትኖር ስምህ ቀደስ መንግስት ትምጣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ። በደላችን ይቅር በለን እኛም የበደሉን ቅር እንደምንል። አቤት ወደ ፈተና ታክበ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በአሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምህረትን ለሚልን ኃጢአታችንን ያስተሰሪ ልን ዘንድ ለዘላለሙ አሜን። ምስጋና የሆነ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለዓለም ሁሉ ታስተላልፉልን ዘንድ በቅድስት አርሴማ ስም እንጠይቃችኋለን። አገልግሎት የጋራ ስለሆነ ማለት ነው።